ቆይ ማነኝ ብለሽ ነው የምታስቢው? ምን እያደረግክ ነው? እራሱ እንደተለየ ፍጡር ነው ታስብ። ንገሪው፣ ማነኝ ብለሽ ነው የምታስቢው? ምታስብኝ ና። ቆይ ምን አጥፍቼ ነው እንደዚህ? አሁን ቀልገለኝ ነበረው። ቆይ አንቺ ጆሮ እያለ ከሌላ ሰው ጋር ፎንቃ ፎንቃ የምትጮቹ ለምንድን ነው? እንዴት ልትዋሽኝ ነው? አይ ልዋሽ ሳይሆን ሃና፣ እኛ እኮ ሀገር ያወቀ ሌቦች ነን ማለት ቆይ ስንት ችግር ውስጥ የገባ ነው ለጽድቅ ስንል ይመስልሻል? ተምቹ ምን እያልክ ነው? የአንቺን መስቀልና ፎቶ ከሰረኩኝ በኋላ እንዳልሰረቀ ሰውዬ መኖር ይችል ነበር እና ቢሆንስ። እናማ ጆሮ ስለሚወድሽ እውነታውን ተናግሬ ከአንቺ ጎን ለመቆም ወሰው ቆይ፣ እናንተ ልጆች ያማቸዋል እንዴ? የሚያምሽማ፣ አንቺ ራስሽ ነሽ። እኔ ምን አደረግኩኝ? ጆሮ ልቡስ ከሚጠፋ እንደሚወድሽ ያው፣ እንዴት ከሌላ ሰው ጋር ፍቅር ትጀምሪያለሽ? ያኔ ይወደኛል ወይስ አይወደኝም ብዬስ ጠይቅ። ለምን ይወድሻል ብለህ አልነገርከኝም ነበር? አረባክሽ በራሴ ንግግር ልታጠምጅኝ እየሞከርሽ ነው። እውነቴን ነው። አንተም እሱም ለምን አልነገራችሁኝም? አንቺ ያንን መረዳት አቅቶች ነው እኛ እስከምንነግርሽ ድረስ የምትጠብቂው። እኔ በምን ላውቅ እችላለሁ። እሽ ነገርንሽም፣ ያኔ አውቀሽ ቢሆን የጆሮ ተወኝ ነበር እሱን አላውቅም።? ሐና ያለፈ የሰው ልጅ ስህተት እየፈለግሽ ሰውን ለማቁሰል አትሞክሪ። ያኔ ነገርንሽም አልነገርንሽም፣ አሁን ካለው ነገር ምንም የሚቀየር ነገር የለም። እሱን እግዚአብሔር ብቻ ነው የሚያውቀው። አንድ ነገር ደግሞ ልብ ብለሽ ስሚኝ፣ በዚህ ምድር ላይ ያለኝ ብቸኛ ዘመድም ወዳጅም ሁሉ ነገርም ጆሮ ብቻ እና እናማ ትሰምኛለሽ? ከጆሮ ላለመለየት ብዬ ነው አሜሪካን ከሚያክል አገር የቀረቡት። ታዲያ ምን እያልክ ነው? ይኸውልሻና፣ ወደድሽም ጠላሽም አንቺ የጆሮ ብቻ ነሽ። ከሌላ ወንድ ጋር አይደለም አብሮ መሆን፣ ቀና ብዬሽ አያለሁ እንኳን ብትይ እገልሻለሁ። ሰማኛለ ተምቹ፣ ሁለተኛ ስላና ክፉ ነገር ስታወራ ብሰማ እገልሀለሁ። እሺ አ ሰማኛለ ጆሮ፣ አና የአንተና የአንተ ብቻ ናት። የሌላ ሰው አለ ብትል እገላታለሁ በመንገዴ። ወይኔ ድጋሜ እንዳገባሽ ጂጆሮ። ወይኔ የምጣዱ እያለ የእንቅቡ ተንጣጣሉ። ፋዘርዬ አ ቆይ እኔ እያለሁ እሱ ምን ቤት ነው? አጆሮቹ አስር ሃናን እንደሚወዳት ተምቹ ካወቀ በኋላ በጣም ነበር የተናደደው ሃናን ሄዶ ገልሻለሁ እስከ ማለት ድረስ ታዲያ ያው ተምቹ እያላት ያለው እንዴት እስከ ዛሬ ድረስ ላንቺ ያደረግነውን ነገር ረስተሽ ነው አስር እንደሚወድሽ እያቦች ሌላ ፍቅረኛ አዲስ የመጣ ሰው ከሷ አስበልጠሽ እንዴት ወደዛኛው ገባሽ ይህኔ ታዲያ አና ራሷን እንደ ጥፋተኛ እያየች ነበረ በሰዓቱ ተምቹ ግን በጣም ስለተናደደ እገልሻለሁ ብሎ እስከ ማስፈራራት ድረስ ይደርሳል። አና ደግሞ ድጋሚ ሌላ ስተት ሰራች። ለገዛ ወንድሟ እገልሻለሁ ብሎኛል ብላ ትነግረዋለች። በፊትም ወንድሟ ምን ያህል እንደሚንቀለቀል ታውቃላችሁ። ከዚህ በፊትም እየተንቀለቀለ ነበረ። ያው ተምቹን ያሳሰረው አሁን ላይ ደግሞ ዴት ልትገል ትችላል ብሎ ቀድሞ ሄዶ ሊጣላው ይችላል። ነገሩ እንዲህ ነው። አና መጀመሪያውኑ ጥፋተኝነት ስሜት እየተሰማት ነበረ። ነገር ግን ከሰላሜ ጋር ስትሆን ሰላም የምትመከራት ነገር በጣም ከባድ ነው። ሰላም እያለቻት ያለው ተምቹን ምንም አያደርግልሽም፣ እሱ ድሃ ነው፣ አንቺ ጋር አብሮ አይመጣጠንም። እኛ የትልቅ ሰው ቤተሰብ ልጆች ስለሆንን አንቺም እንደ ቤተሰቦቻችን ነው መሆን ያለብሽ፣ ገንዘብ ያለውና ክብር ያለው ሰው ነው የሚያስፈልግሽ ብላ ከመጀመሪያው እየመከረቻት ነበረ። አና መጀመሪያውኑ ልቧ ባዶ ስለሆነ ታዲያ አሁን የተመከረችውን ነገር እሺ ብላ እየወሰደች ነው። በዚህ ሁኔታ ላይ ነበረ ሰላም እንደነገረቻትም ከእዝራ ጋር ፍቅር ይጀምራሉ። ታዲያ እሷ ፍቅር ባይዛትም ግን የእዝራን ፍቅር ከተቀበለች በኋላ የሱን አደራ መብላት አልፈልግም የምትልበት ጊዜ ደረሰ። ይህኔ ነበረ ያው ከረፈደን በኋላ ቢሆነ አስር እንደሚወዳት ያወቀችው። ነገር እንዲህ ነው በጣለው ብላ እንኳን በመሃል ነግራው ነበረ። አስር ድጋሚ እናደዳል። እኔ ለአንቺ ብዬ ብዙ መስዋዕት ከፍያለው። አሁን ላይ ደግሞ አንቺ ደስተኛ እንድትሆኝ እንጂ እኔ እንዳዘዝኩሽ እንድትሆኝ አይደለም ብሎ ድጋሚ ይጣላታል። ባለቀ ሰዓት ደግሞ ተምቹ ይህንን ነገር ከሰማ በኋላ አናን እበቀላታለሁ ብሎ ከአስር ጋር ግብ ግብ ይገባሉ። አስርም ቢሆን እያስረደው ያለው ነገሮች እኛ እንደምንፈልገው አይደለም። እኔ የራሴን ፍላጎት ለማሳካት ብዬ እሷን ማስከፋት አልፈልግም። ለዛም ነው ለሷ እናቷ እንድትፈታላት ብዬ እስር ቤት ድረስ ሄጄ እየመሰከርኩላት ይላታል። ተምቹ ይህን ነገር ሲሰማ ማረግ የለብህም ይለዋል። እስከዛሬ ድረስ ለሷ ያደረግነው መስዋዕት ምትኩ ብዙ ነው። ስለዚህ በአሁኑ ደግሞ እሷ አንተን የምታስከፋ ከሆነ እኛ እነሱን ማገዝ አይኖርብንም አና ሲጀመር የተቀየረችው ወደ ቤተሰቦቿ ከተቀላቀለች በኋላ ኖላዊንም ጥለዋለች እኛንም ቀስ በቀስ እየቀየረችን ነው እኛ ደግሞ በዚህ ሰዓት ላይ ማገዝ የለብንም ብሎ ተምቹ የራሱን አቋም ይይዛል እናንተ በተምቹ ቦታ ብትሆኑ ምን ታስቡ ነበረ የራሳችሁን ሀሳብ ኮሜንት ላይ እያስቀምጣችሁልኝ በሌላ በኩል ደግሞ የሜላትን የእስር ቤት የህይወት ታሪክ አይታችሁታል አብዛኛው ጊዜ ብዙዎቹን ደስተኛ እያደረገቻቸው ናቸው። እዛ እስር ቤት ውስጥ አብሯት የታሰሩት ሴቶች የየራሳቸው ታሪክ አላቸው። የብዙዎቹን ታሪክ ሰምተናል። አብዛኞቹ ያለ ጥፋታቸው የታሰሩ ቢሆንም፣ ግን አንዳንዶቹ ደግሞ እንደ አጋጣሚ ሆኖ የከፋ ነገርም ሰርተው የታሰሩ አሉ። አንደኛዋ ደግሞ ለብቻዋ ሕሊናዋ እየወቀሳትና በጣም እየተበሳጨች ወይንም እዛ እስር ቤት ውስጥ ከገባች ጀምሮ ጭንቀት በጭንቀት ሆና ነው አብራት እያለች ያለችው። በዚህ ሁኔታ ላይ ሜላት እሷን ለመርዳት እየሞከረች የእሷን ታሪክ ወደ ኋላ መለስ ብለን ስናየው ፍቅረኛ የምትወደው በጣም የነበራት ቢሆንም ጣሪያ አንድ ቀን እጅ ከፍንጅ ከሌላ ሴት ጋር ስለያዘችው በዛ ሰዓት በስሜት ተነሳስታ የሰው ነፍስ ታጠፋለች። እዛ ሁኔታ ነበረ እስር ቤት የገባችው። እስር ቤት ከገባች በኋላ ግን በቅዠቷም እያየችው እያ ነገር እየተመላለሰ ሲያሰቃያት ነበረ። የሌላኛዋን ደግሞ ስናይ ሰራተኛ እንደነበረችና እዛ ቤት ውስጥ በጣም አሰሪዎቿ እንደሚወዷትም ጭምር ከተናገረች በኋላ፣ አንድ ቀን ግን የእሷ ቀን ባልሆነ ጊዜ ውስጥ አባ ሞቀችበት ሰዓት ላይ እንዳጋጣሚ ሆኖ ከቤተሰቦች ውስጥ አንዷ ልጅ የሆነችው ውሃ ውስጥ ትገባና ትቃጠልበታለች። በዚህ ሁኔታ ላይ እሷን እስር ቤት ትገባለች ማለት ነው። አሁንም ቢሆን ያደረገችው ነገር ቢጸጽታትም፣ ግን እስር ቤት ልትወጣ አልቻለችም። ብዙውን ጊዜ ያጠፋችው እዛ እስር ቤት ውስጥ ነው። የሌሎቹም እንዲያ እያለ ነው የሚቀጥለው። ይህንን ታዲያ ሜላት እያንዳንዳቸውን ስትሰማቸው በጣም እንደምታዝንላቸውና እሷ ከውጭ ሆና ስትወጣ እንደምትረዳቸው ቃል እየገባችላቸው ነበረ። ሌላው ለእሷ የሚመጣው ምግብ ሁሉም አንድ ላይ እየተካፈሉ እየበሉ በተለይ ላቺ በጭንቅላቷ የተጎዳችው ልጅ ለሷ የተለየ አስተያየት እንዲኖራት እንደ እናቷ ሆና እየተንከባከበች፣ ሌላው መለስ ስንል ኖላዊ የት ጠፍቶ ነው ላላችሁ ኖላዊ በክፍል ሁለት ውስጥ በተከታታይ አልታየም ነበረ። ኖላዊ መጨረሻ ላይ ከሃና ጋር ያወራውን ነገር ሰምታችኋል ያው አና እንደተቀየረችና ያው ለሷ መናገር ሞራሏን እንደሚሰብር ሁላ የነገራት አንቺ እዛ ቤተሰብ ውስጥ ከገባሽ በኋላ እነሱ ቤተሰቦች አንቺን እየቀየሩብኝ ነው፣ ይሄ ነገር ደግሞ እያስፈራኝ መጥቷል። አሁን ላይ እዚህ እንድትወኝም ያልፈለኩት ለዛ ነው ብሎ ልቧን ይነከዋል። አና ይህንን ነገር ስትሰማ በጣም ተስፋ ትቆርጣለች። ታዲያ ሁለተኛ ወደ ነዛ ቤተሰቦቿ መመለስ እንደማትፈልግና እንደማትፈልግና እንደበፊቱ ከኛ ጋር ሰላም ሆና አብሮ መቀጠል እንደሚችሉ ወዲያውኑ ቃል ትገባለታለች። ኖላዊ ግን ይህንን ነገር አልፈልገም። እቺ በግድ እኔ ጋር አብረሽ እንድትቀጥይም አልፈልግም። በዛም ነው መሄድ ያለብሽ እያሏት ነበረ። ኖላዊና ሃና መሀል ይሄ ጭቅጭቅ ባለበት ሰዓት ላይ ነበረ ታዲያ ሜላት እንደታሰረች ተነግሯት ወዲያውኑ እየሮጠች ወደዛ ቤት ውስጥ የተመለሰችው እንዳለችውም፣ ሃና እዛ ቤት ውስጥ አንዱ ችግር ሲፈታ አንዱ እየተመለሰ ነው ብላለች። ሌላው ሜላት ተስፋ ያገኘችው አንድ ነገር አለ። ምክንያቱም ያኔ ሰውየው ሲገላት ባዩሽን የቀረጸችዋ ልጅ አብራት የታሰረችዋ የሷ የድምፅ ሪከርድ ተገኝቷል፣ ፖሊሶች እጅ እጅ ገብቷል ታዲያ እያዳመጡት ነበረ። ስለዚህ ከዚህ በኋላ ፖሊሶቹ አንድ እርምጃም ይሆነው እሷ ጋር አንድ መረጃ እናገኛለን ብለው እሷ ማያዟ ማይቀር ነገር ነው። ግን ያኔ በቪዲዮ የቀረጸችው ነገር በጣም ስለሚያስደነግጣትና እንዴት እዛ ቦታ ሄደሽ ቀረጭሽ ተብላ ራሷ ላይ ነገሮችም ስለሚጠመጠሙባት ያንን ቪዲዮ ለፖሊሶቹ በቀላሉ የምትሰጥ አይሆንም። እንደታሰበውም እሷ መጀመሪያውኑ አቅዳና ያኔ ማታ ላይ አንቺ ብቻ ቅጠሪያት እንጂ እኛ ሌላውን እንጨርሰዋለን ብለዋት ነበረ። እሷ የመሰላት ሊገሏት አልመሰላትም ነበረ። ለዛም ነው እንደተባለችውም ባዩሽን በዛ ማታ የቀጠረቻት ራሷ ነበረች። ነገሩ ግን እንዲህ ነው፣ እነሱ ሊያናግሯት እንደሆነ ነበረ የምታስበው። ታዲያ አይኗ እያየ ፊት ለፊቷ ስትመታ ቪዲዮ እየቀረጸች ነበረ ሊሆኑ ነበር። ከአካባቢው የተሰወረችው እዚህም በኋላ ግን ምናልባት እሷ ጋር አንድ ነገር እንዳለ ካጣሩ በኋላ እሷን ፖሊስ ጣቢያ ወስዷት ምታውቀውን ነገር እንድትናገር ያደርጓታል። እንዲህ ነው ታዲያ። ከሷ ውጪ ያዩት ሰዎች ቢኖር ገዳዩ ብቻ ነው። ገዳዩ ደግሞ የራሱ ላይ መቼስ ፍርዱን እንደማይሰጥ ስለምታውቅ፣ እኔም ማውቀው ነገር የለም ብላ ልትከራከር ትችላለች። በዛም አለ በዚህ ግን እስከ መጨረሻው ካሳመኗት፣ ያኔ ሪከርድ ያደረገችውን ቪዲዮ ልታሳያችሁ ትችላለች። ሌላት በዚህ ሁኔታ ላይ ነጻ ልትወጣም ነው። ነገሩ እንዲህ ነው። በሌላ በኩል ደግሞ ያው ፖሊሶቹ እየጠረጠሩ የመጡት ነገር ከጀርባቸው ሌላ ሰው እንዳለም ጭምር ያውቀዋል። ያኔ ተምቹ አስር ሄዶ ፖሊስ ጣቢያ ቃሉን ሲሰጥ እንደተናገራቸው ከሆነ ያኔ ወጣቱ ልጅ ሲገደል ሷ የራሷ ገንዘብ ሌላትም ባዊሽ መጀመሪያውኑ ብዙ ብር እንደሌላት ስለሚታወቅ 50 ሺህ ብርና 100 ሺህ ብር ለሰው ትሰጥ ነበረ። ይህን የምታደርገው ደግሞ ከጀርባ በገንዘብ የሚያገዛት ሰው ስላለም ጭምር ነው ብላለች። እናንተምን ታስባላችሁ? ኖላዊ ድራማን እያያችሁ ያላችሁ ሰዎች የራሳችሁን ቅሬታ ብዙዎቻችሁ እያቀረባችሁ ነው። የመጀመሪያው ቅሬታ የነበረው ፖሊሶቹ ይቀየሩልን ነበራል። አክቲንግ እና የተለያዩ ነገሮች ላይ እነሱ ጋር በሰፊው እየታየባቸው ነው። ታዲያ የብዙዎቻችሁን ኮሜንት እንደዚህ በሆነበት አሁን ላይ ግን በጊዜ አጋጣሚ ሊቀየሩ ይችላሉ። የወደፊቱ ኖላዊ በምን መልኩ መቀጠል ይኖርበታል? የነሃና ቤተሰቦችስ ምን ማድረግ ይኖርባቸዋል? ሰላምና ወንድሟ በዚህ ሁኔታ አስተሳሰባቸውን መቀየር ይኖርበታል እና ተምቹና አስርም አንድ ላይ ሆነው ከሃና ጋር መታረቅ አለባቸው። ኖላዊ እንደ በፊቱ ከሃና ጋር አብሮ ነው መኖር ይኖርበታል። ራሳቸውን ማሳመን ያለባቸው ነሜላትና የሜላት ቤተሰቦች ናቸው። ልጃቸው ብትሆንም አንዴ ስላመኑላት እሷ ግን መኖር ያለባትና በሰባይ ሊፈቅዱላት የሚገባው አሁን እያሳደጋት ካለው ኖላዊ ጋር ነው። ለምን ከእሷ ጋርም ኖሩ ከእነሱ ጋርም ይበልጥ ለእሷ የሚያስደስታትን ነገር ማድረግ አለባቸው። በዚህ መልኩ ነው ድራማው ሁላችሁንም ሊያስደስታችሁ የሚችለው። ራሳችሁን ሀሳብ ኮሜንት ላይ እያስቀመጣችሁልኝ በቀጣይ የሚፈጠሩትን ነገሮች ግምታችሁን አስቀምጡልኝ። ወዲያውኑ ኮሚኒቲ ፖስት ላይ ስለምንለቅላችሁ ቻናሉ ላይ አክቲቭ መሆናችሁን አትርሱ። መልካም ጊዜ።